እነጋሽ ግርማና ጽናት ለመስሪያ ቤታቸው የሚያስፈልግ ሰው ለመቀጠር ስለፈለጉ ማስታወቂያ ያወጣሉ። ያን ማስታወቂያ እየሰማችሁ ወይዘሮ ሮማን ደግሞ በራሷ በኩል አንድ በውሸት የተሰራ ሲቭ አስይዛ ያን ፊት ለፊት እያያችሁትን ልጅ ትልከዋለች። እሱም ያን ሲቭ ይዞ ወደ ጋሽ ግርማ ይሄድና፣ ማስታወቂያዎችሁን አይቼ ነበር የመጣው ሲል ይናገራል። ቀጠርንኮ አሉት። ምክንያቱም ሲያዩት በፍጹም ጋሽ ግርማ ውስጣቸው አልተደሰተም። የሆነ ነገር ነው እንዲሁ አንዳንድ ጊዜ ሰዎችን አይታችሁ እንደምትጠሉት ውስጣቸው ሊቀበለው ባለመች፣ እንዴት ትናንትና ማስታወቂያ ወታችሁ ምንጊዜ ተቀጠረ ሲል አይ ማስታወቂያውን ካወጣን በኋላ የተሻለ ሰው ስላገኘን በቃ ያን ሰው ለማስቀጠር ወስነናል። ስለዚህ መረጃህን ይዘህ ሂድ ሲሉት በፍጹም አልወስድም፣ አንድ ቀን አስፈልጋችሁ ይሆናል ሲል ጠረጴዛው ላይ ጥሎት መረጃውን ሴቡን ይሄዳል። እንግዲህ ደግሞ አሁን ጽናት ትልቅ ስህተት እየሰራች ትገኛለች። ወደማይሆን ወደማያስፈልግ ነገር አባቷን አሸንፋ ሌላ ምክንያት ውስጥ እየገባች ትገኛለች። እነሱ ጭንቅና መከራ መቻል ቃል ብለን ስናስበው ይከብዳል። በዚህ አንጻር ደግሞ ስናይ ባቢ ጋር ዛሬ በጣም ይቅርታ ተብለው አምበር ተንበርክኮ ይቅርታ ስላደረገላት እሷም ይቅርታዋን ተቀብላ ዛሬ ተታርቀው እንግዲህ እንደምታዩት ይህንን ወይን ለነሱ ተጋብዘዋል። እነሱም በወይን ነው ሲራጩ የነበረው ፈረውላና ወይን እኛም አቅርበንላቸዋል ማለት ነው የደስታ። ስለዚህ በሁለቱ መገናኘት የተደሰታችሁ በባቢና በሮቤል መገናኘት የተደሰታችሁ ላይክ እያደረጋችሁ አበረታቱ ማለት ነው። እና በዚህ መሰረት እንግዲህ ሰውየው ተነስቶ ከሄደ በኋላ ምን አይነት ሰው ነው? ጭራሽ ደግሞ ስሙ ናትናኤል ግርማ የሚል ነበር። ጽናት እንደ ወንድሜ ሊሆን ይችላል እንዴ ብላም ተጠራጠረች። አባዬ ልጅ አለ እንዴ ስትል ተጠይቀዋለች። እረ የስም መገጣጠም ነው እንጂ ልጅ የለኝም አለ። ግን አቶ ግርማ ጋሽ ግርማ አንድ በውስጣቸው እየተደበቀ ሚስጢር የሚወጣበት ይመስላል በዚህ ልጅ። በአጋጣሚ ደግሞ ይህን ልጅ ስትገነዘቡት የማን ወንድም ቢሆን ጥሩ ነው የሮቤል ወንድም ሆኖ ይገኛል። በጣም በሚገርም ሁኔታ ታሪኩ የተወሳሰበ እየሆነ እየሄደ ነው። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ባለፈው እንዳያችሁት ከጋሽ ግርማ ፊት ለፊት አንድ የማይታወቅ ጀርባውን ያየ ነው ሰው ቆሞ ነበር። ያየ ነው ያ ሰው እንግዲህ የሮማን ነው። ሮማን እንግዲህ ያንን ነገር አሳካ ብላ የላከችው ሰውዬ ነው። እና እንግዲህ ያንንም አስቀምጦ ሲሄድ ጋሽ ግርማ ግን እኔ ምንም አልተመቸኝም ቢሉም፣ ጽናት ግን በፍጹም አባዬ፣ ይህ ምንድን ነው ጠረጴዛ ላይ ያለው? ስትለው አንድ የሆነ ልጅ ለመቀጠር መጥቶ ይዘኪል ብለው ቢያሌ እስኪ ሌየው ስጠኝ ምን ያደርግልሻል ልጄ፣ ሲሏል አሰጠኝም ማለት ነው አባዬ አለችው። እሽንኪ ዩ አላትና ያን የትምህርት መረጃ ስታዩ ውጤቱ በጣም ቆንጆ ሆኖ የተሞላ ውጤት ነው። ድሮም በውሸት ለመቀጠር ሲከድ ውጤቱ የተሻለ ውጤት እንደሰሩ ሆኖ የሚቀጠሩ ሰዎች እንዳሉ የሚያመለክት ነው። ከዛ እንደ እኮ በጣም አሪፍ ነው አባዬ፣ የምንፈልገው አይነት ነው ያገኘ ነው፣ ይሄማ መቀጠር አለበት። ጊዜ እባክሽ ተይኝ፣ እኔ ደስ አላለኝም፣ እዚህ ጋር እንዲቀጠር አልፈልግም ቢሏትም እየጮክብኝ እኮ ነው አባዬ ትላቸዋለች። እኮ ቢሆንስ አንዳንዴ ልጄ፣ እኔ የምልሽን ሰሚም ግን፣ ምንድን ነው አንድ ነገር፣ የተደበቀ ነገር አለ እንዴ ትለዋለች በፍጹም የተደበቀ ነገር ሊኖር አይችልም። ግን ይሄ ሰው እንዲሁ ሳየው የማልወደው ሰው ሆኖ ነው ያገኙት። እንዴ ሰው ዝም ብሎ በማየት አይጠላም ስትለኝ አልነበር እንዴ አለች ማለት ነው። ያለ ምክንያት ሰውን አትጥል ትለኝ አልነበር እና ምክንያቱ ምንድን ነው ስል ምክንያቱ አላቀረብክልኝም ትለዋለች። ተይ እባክሽ ብያል። ሮማን ደውላ ደግሞ እናትና ይልን አይዞህ፣ እንዳልኩህ እዛ መስሪያ ቤት ትቀጠራለህ ነገሮችን ሁሉ እናካሄዳለን እያለች ስልክ ትደውልለታለች። እሺ ብሏል። ከዛ እንግዲህ ወይዘሮ ሮማን ድሞ ሮቤልን መንገድ ላይ ቁሞ ስታገኘው እዚህ ማንን ነው የምትፈልገው? ልጄን እንዳይሆን ከዚህ በኋላ ከልጅ አጠገብ ድርሽ እንዳትል፣ ከእሷ ጋር ያየሁህ እንደሆነ እኔም ማደርገውን አታቅም፣ ስትል አስጠነቀቀችው። ከዛ በኋላ እዛ አስፓልት ላይ ቁሞ የሚጠባበቁበትን ቦታ ትቶ ክፍል ሂዶ ቁጭ አለና እዛ ስትመጣ፣ ምን ሆነህ ነው እዛ ከምንገናኝበት ቦታ ያልጠበከኝ? አይ ምንም አልሆንኩኝ። ደብሮታል እኮ ሮቤ ትለዋለች። አይ ምንም አልደበረኝም፣ እዚህ ቤት ይሻላል ብዬ ነው አለች። አይ አትዋሸኝ፣ እኔ እኮ እናቴን አይቻታለሁ ከአንተ ጋ ቁማ። ምን ብላ አስፈራርታ ነው ልትነግረኝ ትችላለህ? አለችው። ከዛ በቃ ከዚህ በኋላ ችግር የለም ቤት ውስጥ እንገናኛለን፣ ግን ይቅርታ አድርጌል አለ ተባብለና አንተና እኔ ፈጽሞ አንለያይም ስትለው ተደሰተ። ከዛ ነጽናትም ጋሽ ግርማም ቤት ሄደው ወይዘሮ ሮማን ጋሽ ግርማን እንደሚወዱ ነገር ማጫወት ጀመሩ። እሳቸው ግን የበፊቱን የወይዘሮ ትዝታ ሳለች እኮ አንዳንድ ችግር፣ ምንህን የተከዝከው ግርሽ ግርማ? አንዳንድ ጊዜ እኮ ድሮ ቀን የሰራኸው ችግር ሲሆን ታካፍለኝና ሀሳብ እንለዋወጥ ነበር። ምን ነው ዛሬ ዝም አልክ? አለችው ድሮ ነበራ። አሁንማ ጠላትህን ካጠገብህ አድርገህ በችግርህ ጊዜ ወቀው ይለልን እና አሁን አንቺ አውቄሻለሁ ከዚህ በኋላ ወዳጅ ልትሆኛ ትቺ እያልከኝ ነው። ይልቅ ብቻህን አትጋፈጠው፣ እኔ ጋር ንገረኝና አብረን እናስብ ትለዋለ። እሱ ስለ እናት ናይ እየተጨነቀ እያሰበ ነው ጋሽ ግርማ። ይሄ ሰውዬ በመመንገር መጣ ይሆን ወይንስ የራሳቸው ልጅ ሆኖ የጠፋ ልጅ ሊገኝ ይሆን? እዚህ ጋር ወደፊት የምናይ ሆናል። ከዛ በኋላ እንግዲህ ጽናትን እንግዲህ ከደረጃ ላይ ጠብቆ ይቅርታ አድርጊልኝ ሲል ባቢ ተንበረከከላት። እሷም እምቢ ብለው ሄደች። ሄርሽ ይቅርታ ካላልሽኝ አልነሳም አላት። እንግዲህ አሳትነሳ ቁጭ ብለ ቅር ብላ ስትሄድበት ዝም ብሎ ባይኑ ሲያያት አላስቻላትም። ለምን እሷም አፍቃሪ ስለሆነች ምልስ ብላ ይቅርታውን ተቀብላ አሳመችው። በጣም ተደሰተ ከምለው በላይ ከዛ ጽናት ይህን ሰውዬ በተደጋጋሚ እየደወለ መቀጠር አለበት እያለ ሲደውልለት እንግዲህ መረጃዋ ላይ የተጻፈው ስልክ ቁጥር የሌላ ሰው ስልክ ቁጥር ነው። አልመልስ ብሎ እንዴት ታዲያ አይመጣም ነበር። በቃ ጥሩ፣ ድርቅ አትበይ፣ ሌላ ሰውን ቀጥር ብሎ ቢላትም ዳባየ፣ ከሱ የበለጠ ውጤት ያለው ሰው የለም ይሄ ብ በጣም አስፈላጊያችን ነው አለችው። አንቺ ደግሞ ድርቅ ታሻትመለሽም እኮ አሉ ጋሽ ግርማ። በቃ እየተወኝ እሱን ነው መቀጠር ያለበት ስትል ወሰነች። ከዛ ያ ሰው እንግዲህ ናትናል ሊቀጠር ወደ ቢሮ መጣ። እንግዲህ ለቢሮ ሲመጣ ምነው በተደጋጋሚ ስደውልልህ እኮ ስልክህ አይነሳም? አረ በፍጹም እኔ ስልክ እጄ ላይ ነው አለ። እንደ ይሄ ስልክ ቁጥር አይደለም እንደዚህ ላይ የተጻፈው ስልክህ ብላ ስታሳየው አይ እሱ አይደለም አለ። እንግዲህ እዛ ጋር ሲያሰሩ እንግዲህ ውሸቱን ስልኩ መኖሩን እንግዲህ አላረጋገጡም ነበር። በዚህ ነው የተበሉት። ሆኖም ግን ያም ሆኖ ይህ ጋሽ ግርማ ግን እ ስ ትንሽ አየር ልውሰድ ሲሉ ወጡ እንዳልተመቻቸው። ከዛ በኋላ እሱም ስራውን እንዲጀምር ቢሮ እንድታሳየው ስትጠራው አይ አባት ስለስ ስላለላቸው ቢቀር ይሻላል ሲል ይጠይቋታል። ለምን እኔ አባዬን አሳምነዋለሁ እንዳንተ አይነት ሰው ነው የሚያስፈልገን። ስለዚህ ችግር የለም ና፣ ቢሮውን ላሳየ ስትል ቢሮውን አስጎበኘችው። ከዛ እንግዲህ ሮቤል እና ማነች ፍቅርና ባቢ ወይን እየተራጩ ቁጭ ብለው፣ ብሌንም አብራ ነበረች። እና እነሱ ብርጭቆ ሲያጋጩ እሷን ከኛ ጋር ታጋጭም ሲሉ አተናደደች። ከዛ ትንሽ ቆይቶ ማን ቢመጣላት ጥሩ ነው? ሮቤል መጣላት። ወይ በሚፈለግ ሰዓት መጣ፣ ሲያናዱ ነበር አለችና ወይን ቀርታ እሷም ሰጥታው ይራጩ ይገጫጩ ገባ። ደስ ብሏቸው አሳልፈው። በሉን የሚሄድ አለብኝ ብላ ሰላስ ጽናት ተነስታ ስትሄድ ድንገት ከናትናል ጋራ ትገናኛለች። እንዴ ወዴት ነው አለችው። ወንድሜን ቀጥሬ ነበር እና ወንድሜን ለማግኘት ነው አላት። ወንድሞ ግን ሮቤል መሆኑን አላወቀችም። ከዛ ሮቤል እንግዲህ ቁጭ ብሎ ከወንድሙ ጋር ስለ እናቱ ችግር እያወራ ነበር። እናታቸው እንደምትታመም እና ሕክምና እንደሚያስፈልጋት ገንዘብ እንደሚያስፈልገው ይህንንም ለብሌን አውርቷት ነበር። እኔ ከራሄል የገባሁት እናቴ በሽተኛ ስለሆነች ለማሳከም ገንዘብ ባገኝ ብዬ ነበር፣ ግን ፍቅር ያሸንፋል ብዬ ወደ አንቺ መጥቻለሁ። ግን አሁን እናቴ ህመሟ እየጠናባት ነው እና ስራ ማግኘት አለብ ብዬ ወስኛለሁኝ። ስለዚህ ስራ ፈልጋለሁ ብሎ ነግሯት ነበር። ከዛ እሱም ጋር አይዞ እኔ ስራ አግኝቻለሁ፣ እናታችንን በቅርብ ጊዜ እናሳክማታለን ሲናት ና ለሮቤል ይነግረዋል። እውነት አለው፣ አዎ ደስ አለው ማለት ነው። ሆኖም ግን ከዛ በኋላ ሳይታሰብ ደግሞ ባቢ ወደ ጋሽግርማ ቢሮ ይሄዳል። ጋሽግርማ በነገራችን ላይ ጽናት በጣም ተፍነክነት ነበር፣ ደስተኛ ሆና ነበር ለብሊን ከባቢ ጋር መታረቋን ስትነግራት ወይዘሮ ሩማና ግን ምን ያገላፈጣችሁ? አንድ ብላችሁ ትስቃላችሁ? ምንድን ነው? አንቺ ደግሞ እሱ ጋር ታረኩት ያለሽ እልክ ትምህርትሽን ጠብቀሽ አተማሪ ምን አይነት ጊዜ ደረሳችሁ? እያለች ሩማና ተናዳ ነበር፣ በባቢና በጽናት ግንኙነት። ብሌን ግን ተደስታ ነበር። በቃ ዛሬ ፍንክንክ ብለናል በሚል ነበር ወይን ሊራጩ ፕሮግራም ይዘው የነበረው። ከዛ በኋላ እንግዲህ ወደ ጋሽግርማ ቢሮ ባቢ ሄድና ጋሽግርማ እንኳን ደስ አለህ፣ ዛሬ ወደ እርሰው ቢሮ ጣል ብያለሁ እንግድነት መጥቻለሁ፣ ሲለው በነገራችን ላይ ጽኑ ነግረኛ አለ፣ ስለታረቃችሁ ደስ ብሎኛል። ወደፊት ደግሞ አዎ፣ ጋሽግርማ ሆኖም ግን አሁን ጽናትን እኔ የኃላፊነት ወስጄ ለኔ ለማድረግ ስራ ያስፈልገኛል። ስለዚህ ከእናንተ መስሪያ ቤት እንግዲህ ልምዱን ወስጃለሁ ከዚህ በፊት ስለ ቡና ሁኔታ ከአባቴ ጋር ሁኜ ልምድ አለኝና እንድትቀጠሩኝ ፈልጌን ነው የመጣሁት ሲላቸው እኛ ኮ በዝምድና መቀጠር አቁመናል አሉት ማለት ነው። አይ በዝምድና ሳይሆን በልምድ ነው አላቸው። እንደዚያ ነው አሉት። ለማንኛውም ጽናት ጋር አማክሬ እነግርሃለሁኝ ሲሉ ይነግሩታል። እሺ ይልና እንግዲህ ጽናትን ቀጥሮ ደግሞ አግኝቷት ፍቅሩን ከተገላለጸ በኋላ አባትሽ ጋር ቢሮ ሄጄ ነበር፣ ዛሬ ስራ ስለሚያስፈልገኝ እዛ ለመቀጠር ፈልጌ ነበር። ምን አለ አባዬ፣ ከጽናት ጋር ተመካክረን እንነግርሃለን። ብለ ዋ ትልቅ ሆንክልኝ፣ ስራ ይዘህ እኔን ልታስተዳድር ነው ማለት ነው ብላ ተደሰተች። እስኪ ዘፈን ዝፈንልኝ። ኧረ በፍጹም አልችልም ሲል ቢሆንም ቆም ብለህ ዝፈንልኝ አለችው እና እንግዲህ የማህሙድ ዘፈን የፍቅር ዘፈን እንግዲህ ከእሷ ጋር ከዚህ በኋላ እስከ ህይወቱ ፍጻሜ ላይ ዘፈነላት ማለት ነው። በጣም ተደሰተች። ከዚህም በፊት እየተጫወቱ ብሌንን በቅጣት ጨዋታ መካከል ዘፈን እንዲዘፍን ደርሷት ግዴታ ዘፈኝ ተብላ ዘፍና ነበር። ስለዚህ ዛሬ በጣም ደስ የሚለው ሳቅ በሳቅ ሁነዋል። ግን አንድ የሚያስጨንቀን ነገር አለ። ናትናኤል ማን ነው፣ ለምንስ ነው የሚመጣው የሚለው ነገር ያስጨንቀናል። ቀጣይ እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ስትከታተሉኝ ስለነበረም ከልብ ከልብ ነው የማመሰግነው። ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽናት አሁን የናትናኤል ጉዳይ ከበር ላይ ደግሞ ግጥምጥም ብለዋል። ምን ሊያረጉ ሄዱ ጋሽ ግርማ የሚለው ያጠያይቀናል።